በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደዚሁም የቅዱሳኑ ሁሉ ወዳጆች፣ ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን በየትኞቹ የጸሎት መጻሕፍት መጠቀም እንዳለብንና የጸሎት መጻሕፍትን ጥቅማቸውን እንመለከታለን። አምላካችን እግዚአብሔር እንዲያስተምረን የቃሉንም ምስጢር ለሁላችንም ይገልጥልን ዘንድ ቅዱስ ፈቃዱ ይሆንልን፣ እንደዚሁም የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷ የቅዱሳኑም ሁሉ ጸሎታቸው ረዴታቸው፣ በረከታቸው አይለየን። ወደ ትምህርታችን ስንመጣ ጸሎት ለሕይወታችን አስፈላጊ ከሆኑ መንፈሳዊ ነገሮች መካከል አንዱ እንደመሆኑ መጠን ወደ አምላካችን ወደ እግዚአብሔር በምንጸልይበት ጊዜ በየትኞቹ የጸሎት መጻሕፍት እንዴት መጠቀም እንዳለብንና የጸሎት መጻሕፍት ጥቅማቸውን ማወቅ እጅግ አስፈላጊ ነው። የጸሎት መጻሕፍት ማንበብ ለሚችሉ ሰዎች የሚያገለግሉ ሲሆን ማንበብ የማይችሉ ሰዎች ደግሞ የቃል የሆነ ጸሎትንና የመቁጠሪያ ጸሎትን መጠቀም ይችላሉ። የጸሎት መጻሕፍትን እያነበበ የሚጸልይና የሚያመሰግን ሰው በተጨማሪ ከዚህ ጸሎቱ ጋር እንደ አግባቡ የቃል የሆነ ጸሎትን መጠቀም ይችላል። በጸሎት ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ከሌሎቹ ከምትለይባቸው ነገሮች መካከል አንዱ የጸሎት መጻሕፍትን መጠቀም ይጠቀሳል። ለምሳሌ ቅዳሴ በመጽሐፍ የሚጸለይና ሥርዓተ ቁርባንን ለመፈጸም የሚያስችል የማኅበር ጸሎት ነው። በዚህ ጸሎት ውስጥ ከመጽሐፍ ቅዳሴ ማለት ነው። በቃል ተጠንተው በአእምሮ በልብ ስለተያዙ በቃል የሚዜሙ የግድ መጽሐፍ ማየትን የማይጠይቁ የጸሎት ክፍሎች አሉ። ለምሳሌ ዲያቆኑ ተንሱ ለጸሎትና የመሳሰለውን ለማለት የግድ መጽሐፍ እያየ ማዜም አይጠበቅበትም። ምክንያቱም ዜማውንም ተራውንም አስቀድሞ በቃሉ ስለያዘው ማለት ነው። ከዚሁ ጋር ጸሎተ ቅዳሴውን የሚመራው ካህን ወይም በዕለቱ ጸሎት የሚያደርሰው ሊቀ ጳጳስ ወይም ቆሞስ ወይም ቄስ ወቅቱን፣ ሁኔታውን እንደዚሁም ምእመናን የሚሹትንና የሚያስፈልጋቸውን መሰረት አድርጎ መልካም የሆነ ነገርን ተስፋ በማድረግ እግዚአብሔር ይህን ያደርግልን እያለ የሚጸልየው ከራሱ ከሕሊናው የሆነ የቃል ጸሎት አለ። ስለዚህም በቤተ ክርስቲያናችን ለጸሎት የምንጠቀምባቸው የጸሎት መጻሕፍት ያሉን ሲሆን ቤተ ክርስቲያን ያለ ጸሎት መጽሐፍ መጸለይ ወይም አንድ ምእመን የራሱን ዐሳብ መጸለይ አይችልም የሚል ትምህርት የላትም። ነገር ግን አንድ ምእመን የራሱን ዐሳብ በሚጸልይበት ጊዜ ለመንፈሳዊ ሕይወቱና ለኑሮው ጠቃሚና ሌላውም ሰው ጠቃሚ በሆነ ነገር ላይ አተኩሮ እንደ እግዚአብሔር ቃል እንዲጸልይ ታስተምራለች። እንደዚሁም በመጽሐፍት የሚጸለየው ጸሎት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማን ማለትም መጽሐፍ ቅዱስንና መሠረተ እምነቷን የጠበቀ በኦርቶዶክስ ተዋሕዶ ቤተ ክርስቲያን የታወቀ የታመነና የተፈቀደ ስርዓተ ቤተ ክርስቲያንን የማያዛባ እንዲሆን ያስፈልጋል እንጂ አንድ ሰው ያገኘውን ሁሉ ሳይመረምር ጸሎት ብሎ እንዲቀበል ተገቢ አይደለም። ስለዚህም ልንጸልይባቸው የሚገቡ የጸሎት መጻሕፍት የትኞቹ ናቸው የሚለውን ለይቶ ማወቅ የግድ ስለሚያስፈልግ ከዚህ በመቀጠል ልንጸልይባቸው የሚገቡ የጸሎት መጻሕፍትን ከቤተ ክርስቲያናችን ስርዓትና ትውፊት አንጻር እንመለከታለን። አንደኛ ልንጸልይበት የሚገባ የጸሎት መጽሐፍ መዝሙረ ዳዊት ነው። መዝሙረ ዳዊትን በተመለከተ በፍታ ነገሥት አንቀጽ 14 ከቁጥር 542 እስከ 543 ላይ የተጻፈውን እንመልከት። እንደዚህ ይላል፣ በመዓልትና በሌሊት ሁሉ የሚጸለየው ጸሎት ከዳዊት መዝሙር ይሁን። በውስጡ ምስጋና መማለድ የፈጣሪን አንድነቱን መናገር ኀጢአትን ማመን ስላለበት በማለዳው ጸሎት ስልሳ ሁለተኛው መዝሙር በማታው ጸሎት አንድ መቶ አርባኛውን ይጸሉ ይላል። ስለዚህም መዝሙረ ዳዊት በግልም ሆነ በማኅበር ጸሎት ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን ባሉ ገዳማት ከሚኖሩ መነኮሳት መናንያን ጀምሮ በካህናት አባቶችና በምዕመናን ጭምር በየጊዜያቱ የሚጸለይ ታላቅ ጸሎት ነው። ጸሎትን በመጸለይ የሚተጉ መንፈሳውያን አባቶችን ስንመለከት በየዕለቱ የተመደበውን የመዝሙረ ዳዊትን ጸሎት ሳይጸሉ አይውሉም። ወደ ዕለታዊ ተግባራቸውም ከመሰማራታቸው በፊት ይህንን ጸሎት ዋነኛ የጸሎት አካላቸው አድርገው ይጠቀሙበታል። መዝሙረ ዳዊት በቤተ ክርስቲያናችን ለየዕለቱ ራሱን የቻለ የአደራረስ ሥርዓት ያለው በመሆኑ ከሰኞ እስከ ቅዳሜ ድረስ ባሉት የሳምንቱ ቀናት የተመደበ ጸሎትና ምስጋና አለው። በዚህ መሰረትም ሰኞ ዕለት ከመዝሙር አንድ እስከ 30 ያለው ይጸለያል። ማክሰኞ ዕለት ደግሞ ከመዝሙር 31 እስከ 60 ያለው ይጸለያል። ዕረቡ ዕለትም ከመዝሙር 61 እስከ 80 ያለው ይጸለያል። ሐሙስ ዕለት ከመዝሙር 81 እስከ 110 ያለው ይጸለያል። አርብ ዕለትም ከመዝሙር 111 እስከ 130 ያለው ይጸለያል። ቅዳሜ ዕለት ደግሞ ከመዝሙር 131 እስከ 150 ወይም እስከ መጨረሻ ያለው ይጸለያል። ስለዚህም አንድ ምእመን በየዕለቱ የተመደቡትን እነዚህን መዝሙራትን ማድረስ ይጠበቅበታል። እነዚህም ማድረስ ባይቻለው እንኳ ከእነዚህ መዝሙራት መካከል አንድ ንጉሥ ማለትም ከዕለቱ መዝሙራት ዐሥሩን መዝሙራት ማድረስ መጸለይ ይችላል። ይህም ካልሆነ ደግሞ በሰባቱ የጸሎት ጊዜያትና በየዕለቱ በሚያደርሰው ጸሎት ውስጥ ከመዝሙረ ዳዊት አንዱን ወይም ከዚያ በላይ የሆነውን የመዝሙር ክፍል በማካተት መጸለይ ይችላል። ስለዚህም መዝሙረ ዳዊት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ውስጥ በቅዳሴ በጸሎተ ፍትሐት በጥምቀተ ክርስትናና ይህንን በመሳሰለው የጸሎት ሥርዓት ውስጥ በሰፊው የሚያገለግል የጸሎት መጽሐፍ ነው። ከዚህም የተነሳ ይህንን የጸሎት መጽሐፍ በየቀኑ በምናደርሰው ጸሎት ውስጥ አካተን እንድንጠቀምበት ያስፈልጋል። ሁለተኛው ልንጸልይበት የሚገባ የጸሎት መጽሐፍ ጸሎተ ነቢያት ነው። በፍትሐ ነገሥት አንቀጽ 14 ከቁጥር 544 ላይ ጸሎተ ነቢያትን በተመለከተ እንዲህ ተብሎ ተጽፏል። ካህናት ዘወትር የሰለሱ ደቂቅን ምስጋና ይጸልዩ፣ ጸሎታቸውንም በጸሎተ እግዝእትነ ማርያም ይጨርሱ። ዳግመኛም በሰኞ ቀን የሙሴንና የእህቱን ምስጋና ይጸልዩ፣ ልዑል እግዚአብሔር ከባሕር አድኖ ባወጣቸው ጊዜ ማክሰኞ ቀን ከኦሪት የተገኘውን ሁለተኛውን ሕግ ይጸልዩ። ረቡዕ ቀን የሳሙኤልን እናት የሐናን ጸሎት ይጸልዩ። ሐሙስ ቀን የነቢዩ የእንባቆምን ጸሎት ይጸልዩ። አርብ ቀን የነቢዩ የኢሳይያስን ጸሎት ይጸልዩ። ቅዳሜ የነቢዩ የዮናስን ጸሎት ይጸልዩ። በዕለተ እሑድ ግን አስቀድመን የተናገርናቸውን ጸሎቶች ሁሉ ይጸልዩ። እነሆ አባቶች በዚህና በሌላውም ላይ የሚጨምር ጸሎት ሰሩ። በእነዚህ ሊጸልዩባቸው ይገባል ይላል። ስለዚህም በቤተ ክርስቲያናችን እነዚህን ጸሎታትን ጊዜውን፣ ሰዓቱን ጠብቆ በየዕለቱ ከመጸለይና በእነዚህ የጸሎት መጻሕፍት ከመጠቀም ጋር በለተ ውሁድ ጸሎተ ነቢያትን በሙሉ ማድረስ የተገባ ነው። ሦስተኛው ልንጸልይበት የሚገባው የጸሎት መጽሐፍ ወዳሴ ማርያም ነው። ወዳሴ ማርያም አጠቃላይ ነገረ ሃይማኖት ማለትም ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ወይም የአምላክ ሰው ሆኖ በስጋ መገለጥ እንደዚሁም ነገረ ድነትና ነገረ ማርያም ያለበት ታላቅ የጸሎት መጽሐፍ ነው። ይህ የጸሎት መጽሐፍ ከሰኞ ጀምሮ እስከ እሁድ ድረስ ለየዕለቱ የተመደበ የጸሎት ክፍል ያለው ሲሆን የቻለ ሰው ከሰኞ እስከ እሁድ ያለውን ሙሉውን በየቀኑ መጸለይ የሚችል ሲሆን ያልቻለ ሰው ደግሞ የዕለቱን መጸለይ ይችላል። ሙሉን ወይም የዕለት ውዳሴ ማርያምን ካደረሱ በኋላ ይወድስዋ መላእክትን ወበሳድስ ወር የሚለውንና ይቤላ መልአክ የሚለውን መጸለይ ይገባል። የውዳሴ ማርያም ጸሎት በብዙ የቤተ ክርስቲያን የጸሎት ጊዜያት አገልግሎት ላይ የሚውል ሲሆን ይህን ጸሎት ከዲያቆናት ጀምሮ እስከ ጳጳሳት ድረስ ያሉት የቤተ ክርስቲያን አገልጋዮችና ሌሎችም በቃል ያጠኑ ምዕመናን ሙሉውን በቃላቸው ይዘው የሚጸልዩ ጸሎን ነው። የቻለ በግዝ አጥንቶና በቃሉ ይዞ ይጸልያል። ያልቻለ ደግሞ በአማርኛም ሆነ በሌላም ቋንቋ የተተረጎመ የውዳሴ ማርያም መጽሐፍ ይዞ በመጽሐፍ መጸለይ ይችላል። አራተኛው አንቀጸ ብርሃን ነው። ከውዳሴ ማርያም ጸሎት ቀጥሎ ያለው የጸሎት ክፍል ይህ አንቀጸ ብርሃን ሲሆን፣ ይህም ጸሎት ቤተ ክርስቲያን የምትገለገልበት ታላቅ ጸሎት ነው። በተለይ ውዳሴ ማርያም ሙሉ ለእያንዳንዱ ሰው እየታደለ በሚጸለይበት ጊዜ አንቀጸ ብርሃን አብሮ እየታደለ ይጸለያል። ይህ ጸሎት ማንኛውም ምእመን በግልም ጸሎት ጊዜ እንዲጸልየው የሚገባ ጸሎት ሲሆን በውስጡ የክርስቶስን ሰው መሆንና ዓለምን ማዳኑን እንደዚሁም ክብረ ድንግል ማርያምንና ሌሎችንም መሠረተ እምነትን የያዙ ምስጢራት ወይም ትምህርቶች ያሉበት በቅዱስ ያሬድ የተደረሰ ጸሎት ነው። ይህንንም የሚችል ሰው በቃሉ አጥንቶ፣ ያልቻለ ደግሞ በመጽሐፍ ይዞ እንዲጸልይ ይገባል። አምስተኛ ላይ የምንመለከተው መልካ ኢየሱስን መልካ ማርያምን ሌሎችንም በቤተ ክርስቲያን አገልግሎት የሚሰጥባቸውን የመልክ የጸሎት መጻሕፍትን ነው። እነዚህ መጻሕፍት በቤተ ክርስቲያን አገልግሎት ላይ የሚውሉ ሲሆን በተለይ መልካ ማርያምና መልካ ኢየሱስ በሁሉም የኦርቶዶክስ ተዋህዶ አብያተ ክርስቲያናት በጋራ ይጸለያሉ። ሌሎችም የመልክ ጸሎቶች በማኅሌት አገልግሎትና በግል ጸሎት ጊዜም እንደ እየዕለቱና ጸሎቱን እንደሚጠቀሙ ሰው ሁኔታ ለጸሎት ለምስጋና ያገለግላሉ። ስድስተኛ አርጋኖን፣ ውዳሴ አምላክ፣ ሰይፈ ስላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ እንደዚሁም በኦርቶዶክስ ተዋህዶ ቤተ ክርስቲያን የታወቁ ገላት፣ ድርሳናትና የተአምራት መጻሕፍት እንዲሁም ሌሎችም ቤተ ክርስቲያን የምትቀበላቸው መሠረተ እምነትን ወይም ዶግማን ቀኖናንና ትውፊትን መሠረት ያደረጉ የጸሎት መጻሕፍት የእግዚአብሔርን የቸርነት ሥራና ቅዱሳን በእርሱ በእግዚአብሔር ስም አምነው የሠሩትን ለማሰብ እንደዚሁም ለምስጋናና ለተማጽኖ ያገለግላሉ። ሰባተኛ የዮሐንስ ወንጌል ሲሆን ይህ የወንጌል ክፍል ለወንጌል አገልግሎት መነበብ ብቻ ሳይሆን በጸሎትነትም ያገለግላል። ይህንንም የወንጌል ክፍል በየዕለቱ አቅም እንደፈቀደ መጠን በማንበብ ለጸሎት መጠቀም እጅግ አስፈላጊ ነው። በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ወንጌላት በየዕለቱና እንደ ዕለቱ ሁኔታ ለትምህርት የሆኑ ዘንድ በሥርዓተ ቅዳሴ በሰዓታትና በሰዓታትና በሌሎችም የጸሎት ጊዜያቶች እንደሚነበቡ የታወቀ ነው። ስለዚህም በጸሎታችን ጊዜ ይህንን የዮሐንስን ወንጌል መጠቀም ተገቢነት አለው። እነዚህን እስካሁን ድረስ በሰባት ክፍል ከፍለን የተመለከትናቸውን ጸሎታትን ከጸለዩ በኋላ ከህሊና የሆነውን የራስን ጸሎት በትክክለኛው መንገድ እንደ እግዚአብሔር ቃል በመጸለይ በመጨረሻ ላይ አቡነ ዘበሰማያትን ወይም አባታችን ሆይና እመቤታችን ማርያም የሚለውን ጸሎት መጸለይ ይገባል። አቡነ ዘበሰማያት ወይም አባታችን ሆይ ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ጸሎት ሲሆን እመቤታችን ማርያም የሚለው ጸሎት ደግሞ በሉቃስ ወንጌልና በሌሎችም የወንጌላ ክፍሎች ላይ የተጻፈውን መሠረት ያደረገ አጭር የሆነ ጸሎት ነው። ስለዚህም በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በግልም በማኅበርም ጸሎት ጊዜ በመጀመሪያም በመጨረሻም ላይ የሚጸለይ ጸሎት ነው። ይህ ጸሎት የማይቋረጽ ጸሎት ስለሆነ በሰባቱ የጸሎት ጊዜያት ሁሉ ምእመን ሊጸልየው የሚገባ አጭር ጸሎት ነው። ይህንን በዚህ መልክ ከተመለከትን በጸሎት መጻሕፍት በምንጸልይበት ጊዜ ማወቅ የሚገባንን ነገር እንመልከት። አንደኛ፣ ማወቅ የሚገባን ነገር ከጸሎት መጽሐፉ ላይ እያነበብን የምንጸልየውንና የምናቀርበውን ጸሎትና ምስጋናን በእምነት ማድረግ የግድ ያስፈልገናል። ሁለተኛ አቅምንና ጊዜን ባገናዘበ ሁኔታ በጸሎት መጻሕፍት መጠቀም ይገባል። ምክንያቱም አንድ ሰው ሁሉንም የጸሎት መጻሕፍትን በአንድ ጊዜ ይጠቀማለሁ ማለት ስለማይችል አቅምና ጊዜ ካለ መጸለይ በሚችለው መጠን መጸለይ የሚችል ሲሆን፣ ነገር ግን ወደ ተለያየ ተግባር የሚሰማራ ሰው ጊዜውንና ሰዓቱን በማየት ለሰዓቱ የሚመጥነውን ጸሎት በማድረስ በጸሎት መጻሕፍት መጠቀም ይገባዋል። ሦስተኛ ማወቅ የሚገባን ነገር የምንጠቀምባቸው የጸሎት መጻሕፍት በኦርቶዶክስ ተዋሕዶ ቤተ ክርስቲያን የታወቁና የታመኑ መሆን አለባቸው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማታቀውና በማትቀበለው የጸሎት መጻሕፍ እጸል እጸልያለሁ ማለት ምንም ትርጉም የለውም። ምክንያቱም በውስጡ የዶግማ የስርዓት፣ የቀኖና መፋለሶች ስለሚኖሩበት ማለት ነው። አራተኛ ሐሳብን ሰብስቦ በጸሎቱ መጽሐፍ ላይ ከሚነበበው ቃል ጋር ልቦናን አንድ ማድረግ ይገባል። ይሄ ካልሆነ የጸሎት መጽሐፍቱን ዝም ብሎ ማንበብ ብቻ ይሆናል። አምስተኛ በጸሎት መጽሐፉ ላይ እሰግዳለሁ የሚል ክፍል ላይ ሲደረስ ባንኖ ራስን ዘንበል በማድረግ ወይም በመንበርከክ ወይም ተደፍቶ በመስገድ አምልኮተ እግዚአብሔርን መፈጸምና ለቅዱሳንም ያለንን አክብሮት ማሳየት ይገባል። እነዚህ እስካሁን ድረስ የተመለከትናቸው ናቸው፣ በጸሎት መጽሐፍ በምንጸልይበት ጊዜ ልናውቀው የሚገባንን ነገር የሚገልጹ ናቸው። አሁን ደግሞ በጸሎት መጽሐፍ ስንጠቀም ከምናገኛቸው ጥቅሞች መካከል ጥቂቶችን አምስት ነገሮች እንመለከታለን። አንደኛ፣ ሐዋርያው ቅዱስ ጳውሎስ ወደ ጢሞቴዎስ በጻፈው በሁለተኛ መልእክቱ በምዕራፍ 3 ከቁጥር 16 እስከ 17 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና፣ ለተግሣጽ፣ ልብንም ለማቅናት፣ በጽድቅም ላለው ምክር ደግሞ ይጠቅማል እንዳለ የእግዚአብሔር መንፈስ ያለባቸው የጸሎት መጻሕፍትም በውስጣቸው በእምነት የሆነ መንፈሳዊ ትምህርት፣ ተክሳስ፣ ምስጋና፣ ልመና አለባቸው። ለምሳሌ መዝሙረ ዳዊትን መጥቀስ እንችላለን። ይህ የጸሎት መጽሐፍ ለትምህርት፣ ለተክሳስ፣ ለምስጋና፣ ለልመናም የሚያገለግል ብዙ መልካም ቃል ያለበት ታላቅ የጸሎት መጽሐፍ ነው። ሁለተኛ ሃይማኖታዊ ሥርዓት ባለውና ወጥ በሆነ መንገድ አምላካችንን እግዚአብሔርን እንድናመሰግን ያደርገናል። ሦስተኛ ቀድሞ ከነበረውና መሠረተ እምነትን በጠበቀ መንገድ በአባቶቻችን ይቀርብ በነበረው የምስጋና ቃል አምላካችን እግዚአብሔርን እንድናመሰግንና ልመናችንንም በአግባቡ በአምላካችን በእግዚአብሔር ፊት እንድናቀርብ ያግዘናል። አራተኛ በግላችን ጸሎት ጊዜ ማለትም ከኅሊናችን የሆነ ጸሎትን በምንጸልይበት ጊዜ እንዴት መጸለይና ማመስገን እንዳለብን ምሳሌ ይሆነናል። አምስተኛ በውስጡ ካለው ቃል የተነሳ ከእግዚአብሔርና ከእርሱ ከእግዚአብሔር አገልጋዮች ከቅዱሳኑ ጋር በእምነት ያገናኘናል። እንግዲህ በአጠቃላይ በጸሎት መጻሕፍት መጠቀምና መጸለይ እንዲሁ ዝም ብሎ በልማድ የሚደረግ ባለመሆኑ በጸሎት መጻሕፍት በምንጠቀምበት ጊዜ በየትኞቹ የጸሎት መጻሕፍት መጸለይ እንዳለብንና በጸሎት መጻሕፍት ስንጠቀም የምናገኛቸውን ጥቅሞችን እንደዚሁም ደግሞ በጸሎት መጻሕፍት ስንጠቀም ልናደርጋቸው የሚገቡ ነገሮችን ማስተዋል ይገባናል። እግዚአብሔር አምላካችን የቅዱሳኑን ጸሎት እንደተቀበለ የእኛንም ጸሎት በቸርነቱ እንዲቀበልልንና በሚያስፈልገን ሁሉ እንዲረዳን ቅዱስ ፈቃዱ ይሆንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷ የቅዱሳንም ሁሉ ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።